አርሰናል ከ16 ዓመታት በኋላ ለሶስተኛ ጊዜ ወደ አውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ማለፍ የቻለበትን ምሽት በኤል ሳንቲያጎ ቤርናቢው አሳክቷል። ያለፈውን ሳምንት ጨዋታ ሶስት ለባዶ በሆነ ውጤት ካሸነፈ በኋላ ሳምንቱን በሙሉ ይወራ የነበረው ማድሪድ ጨዋታውን ለመቀልበስ አቅም አለው በሚል በስፔን ሚዲያዎችና በተለያዩ መገናኛ ብዙሃን ዘገባው በሙሉ ሪያል ማድሪድ ወደ ቀጣዩ ዙር ለማለፍ አቅም እንዳለው ነው። ጁድ ቤሊንጋም የማይታመኑ እብደት የተሞላባቸው ነገሮች የሚፈጸሙ ከሆነ ያ የሚፈጸመው በእኛ ሜዳ ነው፣ ወይም ደግሞ ሪያል ማድሪድና የውጤት ቅልበሳ፣ እነሱ እንደሚሉት ላሪሞንታዳ ለመፈጸም የሚችል ከሆነ ከሪያል ማድሪድ ጋር ነው፣ በአንድ ላይ የተሰፉ ናቸው እያሉ ይገልጹት ነበረ። ነገር ግን ጨዋታው ላይ ውጤቱን የመቀልበስ አቅም ያለውን ሪያል ማድሪድ አልተመለከትንም። በሙሉ ዘጠና ደቂቃ በአርሰናል ኒውትራላይዝ የተደረገ አርሰናል እንደውም ችግሮችን መፍጠር የሚያስችላቸውን የኳስ እንቅስቃሴ ሲያደርግ የነበረበትን ምሽት ነው ያሳለፈው። ምንም እንኳን አርሰናል ሙሉ ጨዋታውን ሲከላከል ነበር ማለት ባንችልም፣ ስለ ጨዋታው አንድ ቃል መጠቀም ካለብን የአርሰናልን ዲፌንሲቭ ማስተር ክላስ የተመለከትንበት ጨዋታ ነበር። በአማካይ በዚህ ዓመት አርሰናል በዚህ ውድድር ላይ 0.55 ጎሎች ነው የሚቆጠሩበት። እንደ ቪኒሽስ፣ እንደ ኪሊያን ኤምባፔ ያሉ ተጫዋቾች እንደ ጁድ ቤሊንጋም፣ ሮድሪጎ ያሉ ተጫዋቾችን ከዛ ከተቀያሪው ወንበር እንደ ኤንድሪክና ብራሂም ዲያዝን አስከብቶ ለሚጫወት ሪያል ማድሪድ አደጋ ለመፍጠር የሚያስችል እንቅስቃሴ እንዳይፈጥር ሙሉ 90 ደቂቃ ገድቦ ማቆየት የቻለ የመከላከል ውቅር የነበረው አርሰናልን የተመለከትነው። ለዚህ ትልቁን ድርሻ የሚወስዱት በመጀመሪያው አጋማሽ ስለ ዊሊያም ሳሊባ ማውራት ይኖርብናል። በጣም በጣም ምርጥ ተከላካይ ሆኖ ነበር ምሽቱን ማሳለፍ የቻለው። ለምን ሪያል ማድሪድ በቀጣይ ክረምት የተከላካይ መስመር ለማስፈረም ሲያስብ ሳሊባ ከፈራሚዎቻቸው አንዱ እንዲሆን እንደሚፈልጉ ያሳየበት ፐርፎርማንስ ነው ይሄ በተለምዶ ጋርጋንቷን የሚባል አይነት ፐርፎርማንስ ነበር ያሳየው። ለኪሊያን ኤምባፔ ስፔስ አይሰጥም ነበረ። ኳሶችን የሚከልልበት መንገድ፣ በመከላከሉ ቀጠናው ላይ የሚገኝበት መንገድ በጣም አስገራሚ ነበር። እንዲያም ቢሆን ግን ሪያል ማድሪድ ወደ ጨዋታው ሊመለስ የሚችልበትን ስህተትም የተሳሳተው እራሱ ነበር። ሁለተኛው አጋማሽ ላይ በተለይ ሳካ ያቺን ኳስ ካስቆጠረ በኋላ ወዲያው ሪያል ማድሪዶች ምላሽ እንዲሰጡ በቢውልድ አፕ ፕሮሰሱ ላይ ኳሱ ፕሬስ ተደርጎ በቪኒሼስ የተነጠቀው ከሱ እንደነበር ማንሳት እንችላለን። ግን በዘጠና ደቂቃ ከነበረው ፐርፎርማንስ አንጻር ያቺን ስህተት ነቅሶ ማውጣት ከባድ ይመስለኛል። ምናልባት አደጋ ተፈጥሮና አርሰናል ከውድድሩ ውጭ ሆኖ ቢሆን ኖሮ ስለ ሳሊባ የዛች ኳስ ስህተት ጉዳት በስፋት እንድናወራ ያስገድደን ነበር። በዘጠና ደቂቃ ግን ለፍጹምነት የቀረበ ፐርፎርማንስ ነበር ማሳየት የቻለ። በጨዋታው በመጀመሪያው አጋማሽ መጀመሪያ ላይ ቡኬዮሳ ከፍጹም ቅጣት ምታስቆ አግኝቶ ነበር። ነገር ግን ያንን ፍጹም ቅጣት በፓኒንካ ለማስቆጠር ሞከለ እንደነዘ ዚዳን እንደ ፒርሎ ለማስቆጠር ሞክሮ ነበር፣ ግን እንደ ቲቦ ኩርቷ ያሉ ግብ ጠባቂዎች ለምን ከዓለማችን ምርጥ ግብ ጠባቂዎች መካከል አንደኛ ሆኖ መቀመጥ እንዳለባቸው ያሳየበትን ሞመንት ነበር። ወድቋል፣ ኳሱ ወደ እሱ አቅጣጫ አልነበረም። ነገር ግን እጁን በነበረው ኃይል ነበር መልሶ ኳሱን ለማዳን የሞከረው። ተሳክቶለታል። የቲቦ ኩርቷን ድንቅነትና ነገሩን የተረዳበትን ሪዲንጉንም የምንመለከትበት የምናደንቅበት ሌላኛው አጋጣሚ እንደነበር ማንሳት እንችላለን ከዛ በኋላ ሪያል ማድሪዶች ፍጹም ቅጣት ምት አግኝተው ነበር። ነገር ግን አምስት ደቂቃ ከፈጀ ዲሌይ በኋላ ዳኛው ሄደው ነገሮችን ከተመለከቱ በኋላ ድጋሚ በቪኤአር ተጠርተው ሄደው ስክሪኑ ላይ መመልከት ነበረባቸው ከተመለከቱት በኋላ እንግዲህ ፍጹም ቅጣት ምቱ እንዲሻር ነው የሆነ። ኪሊያን ኤምባፔ ላይ የተሰራ ነበር ዴክላንድ ራይስ ነበር። ዴክላንድ ራይስ እርግጠኛ ነበር ፍጹም ቅጣት ምቱ የማያሰጥ እንደነበረ፣ ኋላ ላይ ተሳክቶለታል። ከዛ ከሰከንድ አፍ ላይ እንግዲህ አርሰናሎች በቡካዮ ሳካ ና በማርቲን ያሌ አማካኝነት ግብ አስቆጥረው ጨዋታውን አሸንፎ መውጣት ችሏል። በድምሮ አምስት ለአንድ በሆነ ውጤት ነው። ሪያል ማድሪድን በገጠሙባቸው አራት መርሃ ግብሮች እስካሁን ድረስ ምንም አይነት ሽንፈት አላስተናገዱም። ሶስቱን አሸንፈዋል። በአንዱ ብቻ ነው ያቸው ውጤት ያስመዘገቡት ሀይበሪ ላይ ሁለት ሺህ አምስቱ ላይ ስድስት ይሄ አርሰናል ከሁለት ሺህ አምስቱ ላይ ስድስቱ ለፍጻ ከተደረሰው አርሰናል በኋላ በመከላከሉም በማጥቃት ቁጥሩም በጣም ድንቅ ነው የትናንትና ቁጥሮችን ሳንጨምር በአማካይ በየጨዋታው 0.55 ጎሎች የሚቆጠሩበት ያኔ ደግሞ የነበረው ቡድን 0.31 ግብ ነው የሚቆጠርበት የአሁኑ ቡድን 0.55 ነው በግብ አስቆጠሩ ይሄ ቡድን 2.53 ጎሎችን ያስቆጠራል ያኛው 2.63 ጎሎችን በአማካይ ያስቆጥራል መከላከሉን ማጥቃቱ ላይም በጣም የተሳለጠ ቡድን ነበረ በጨዋታው ላይ ግን ድንቅ ስለነበሩ ተጫዋቾች ማውራት ይኖርብናል አንደኛው ዴክላን ራይስ ነው መቶ 5 ሚሊዮን ፓውንድ ከወጣበት በኋላ ባለፈው አመት የአርሰናል ደጋፊዎች ምን አይነት ዘማሪ ያሰሙ ነበረ? ያስቀረነው 50 ሚሊዮን ፓውንድ አለ ለዌስታ ሜደን እንክፈል እያሉ ያወሩ ነበር። ሰሞኑን ዳቪድ ሞይስ ይህንን ሲያነሱት ነበር። ከዛ በኋላ ትንሽ የፎርም መንሸራተት ማሳየት ጀምሮ ስለነበር ብዙዎች በዴክላን ራይስ የ100 ሚሊየን ፓውንድ ተጫዋችነት ላይ ጥያቄ ነበራቸው። ነገር ግን ልክ እንደዚህ አይነት ቢግ ስቴጆች ላይ ነው እንደዚህ አይነት ተጫዋቾች ጎልተው የሚወጡት። ሜንታሊቲያቸው በጣም አስገራሚ ነው። በሜዳ ላይ የነበረው ግሪት በጣም አስገራሚ ነበረ። ከነ ቤሊንግሃም ጋር ነው ፍልሚያው። ከነ ቹዋሚኒ ጋር ነው ፍልሚያው። ነገር ግን ያንን ፍልሚያ ለማሸነፍ የሄደበት ርቀት በጣም አስገራሚ ነበር። ኦል ኦቨር ዘ ፒች ነበር፣ በየትኛውም የሜዳ ክፍል ላይ ይገኝ ነበር። በመከላከሉ በማጥቃቱ ድራይቪንግ ፎርስ ነበር። ከዛ ሊደርሺፕ ኳሊቲው በጣም አስገራሚ ነበር። ለምሳሌ በቀጣይ ጨዋታ አርሰናል ሊጎዱ ከሚችሉ ክስተቶች መካከል አንደኛው የቶማስ ፓርቴ ቢጫ ካርድ ነው። ያ ቢጫ ካርድ ከመመዘዙ በፊት ጸብ ሊነሳ ሲል ቶማስ ፓርቴ ወደ ጸቡ ሲገባ ቶሎ ብሎ ከጸቡ ሊያርቀው ሲሞክረው የነበረው ራሱ ዴክላን ራይስ ነበር። ምናልባትም ቶማስ ፓርቴ ይህንን ተረድቶ ቶሎ ብሎ ነገሩን ገለል አድርጎ አልፎት ቢሆን ኖሮ የፓሪስ ኢንጀርማ የመጀመሪያው ጨዋታ አያልፎውም ነበር። ዳኛው ግን ነገሩን ቶሎ ብለው ኖቲስ ስላደረጉ ወዲያው ነበር ቢጫ ካርዱን ለመምዘዝ የወሰኑት። የሜዳ ላይ ልክ ለሚኬል አርቴታ እንደ ሁለተኛ አሰልጣኝ ሆኖ ያገለግል እንደነበር ስንመለከት የነበረበት ጨዋታ ነበር። ለሁለት ተከታታይ ጨዋታዎች ባክቱባክ ባክ ማለት ነው። ከሜዳውም ውጪ በሜዳው እነዛ ሁለት ቅጣት ምቶቹ ደግሞ በጣም ድንቅ እንደነበሩ እናስታውሳለን። የጨዋታው ኮከብ ተብሎ የተመረጠበት ምሽት አሳልፏል። እንደ ማይልስ ሊዩስ ስኬል ያሉ ተጫዋቾችን ማንሳት አለብን። 18 ዓመቱ አይመስል አይመስልም ጨራሽ 90 ደቂቃ ማይልስ ሉዊስ ስኬሊ ሜዳው ላይ ለነበሩ ተጫዋቾች ረዥም ጨዋታዎችን በአርሰናል ዋናው ቡድን ውስጥ ሲጫወት የከረመ እንጂ ገና 18 ዓመት የሆነው ከሀሊንድ ምሩቅ የሆነ ከዛ ባለፈው ዘንድሮ ገና መጫወት የጀመረ ተጫዋች አይመስልም። ለምን ቶማስ ቱኸል እምነት ጥለውበት በእንግሊዝ ብሔራዊ ቡድን ወዲያው ቋሚ ተሰላፊነት ዝርዝር ውስጥ እንዳካተቱት አሰልጣኝ ሚካኤል አርቴታ ለምን ለዚህ ተጫዋች ትልቅ አድናቆት እንዳላቸው የተመለከት ነበር። ሌላኛው ጨዋታ ነው ለአርሰናል ግን 2019 ላይ አርሰናል ሚካኤል አርቴታን ሲሾም ምንም ልምድ ያልነበረው በማንቸስተር ሲቲ በምክትል አሰልጣኝነት የሰራ ቡድን አሰልጣኝ ሆኖ ነበር የመጣው። ከዜሮ ልምድ ተነስቶ እዚህ ቦታ ላይ እንዲገኙ አድርጓቸዋል። የአርሰናል ያለፉት ስድስትና ሰባት ዓመታት ፕሮሰስ የደረሰበትን ልዕቀት ማሳያ አንድ ምሳሌ ካስፈለገ ትላንትናና ባለፈው ሳምንት ሪያል ማድሪድን ለመጣል የቻሉበትን ፐርፎርማንሳቸውን ምሳሌ አድርገን መውሰድ ይኖርብናል። የበለጠ ጣፋጭ የሚያደርገው ለሚካኤል አርቴታ የፕሮሰሱን እዚህ ደረጃ መድረስ ጣፋጭ የሚያደርገው 2019 ላይ ሲመጣ በወጣቶች ነበር ስራውን መጀመር የፈለገው። ከጀመረባቸው ተጫዋቾች መካከል ማርቲኔሊና ሳካ ቀዳሚዎቹ ናቸው። ሁለቱ ተጫዋቾች ትላንትና ግብ አስቆጥረዋል። በተለያዩ ሁኔታዎች ውስጥ በተለይ ማርቲኔሊ ላይ የነበሩ ጫናዎችን ሁሉ አብዞርብ በማድረግ ከማርቲኔሊ ጀርባ በመሆን ማርቲኔሊን ታክሶ እዚህ ድረስ እንዲጫወት በማድረግ ረገድ ሚኬል አርቴታ የነበረው ሚና ትልቅ የሚባል ነው። ለአርሰናል ተጫዋቾች፣ ለአርሰናል ደጋፊዎች፣ በፕሮሰሱ ውስጥ ላለፉ የክለቡ አመራሮች ለሚኬል አርቴታ ጭምር እንዲ አይነት ምሽቶች በጣም አስፈላጊ ነበሩ። ቡድናቸው ከዛ መፍረክረክ ውስጥ ወጥቶ ከዛ በተደጋጋሚ ላፊንግ ስቶክ ከመሆን ወጥቶ በአውሮፓ ውድድሮች ላይ የሚሳቅበት ቡድን እንደነበረ ይታወቃል። እንዲ አይነት ምሽቶችን በተለይ ከውድድሩ ንጉስ ጋር በነበራቸው ጨዋታ ላይ እዚህ ደረጃ ላይ እንደደረሱ ማሳየት መቻላቸው ምሽቱ ምን ያህል ለአርሰናል ደጋፊ ጣፋጭ እንደነበረ ማንሳት ይቻላል። አርሰናል አሁን በቀጣይ ሁለት የቤት ስራ ይኖርበታል። ፓሪስ ሴን ጀርማን መጣልና በፍጻሜ ተገኝቶ በክለቡ ታሪክ ያልተሳካውን ብቸኛውን ዋንጫ የአውሮፓ ሻምፒዮንስ ሊግን የማሳካት ግዴታ ይኖርበታል ያደርጉታሉ የሚጠበቅ ጉዳይ ነው ሚኬል አርቴታ ግን ቡድኑን ከምንም ነገር አንስቶ በሂደት እየጠገነ እየጠገነ እየጠገነ እዚያ አድርሶታል በእንግሊዝ ፕሪምየር ሊግ ዋንጫዎችን ከጫፍ እየደረሱ አላሳኩም በአውሮፓ ሻምፒዮንስ ሊግ ወደ ኤሊት ደረጃ የሚያሸጋግራቸውን ውጤት ትላንትና ማስመዝገብ ችሏል የሚቀራቸው ፋይናል ተች ይመስላል። ያ ፋይናል ተች ዋንጫውን መያዝ ነው። ያንን ያደርጉታል፣ አብረን የምንመለከተው ይሆናል። ለአርሰናል ደጋፊዎች ግን ደጋፊው ለክለቡ አመራሮች በትግስት ለጠበቁ ሁሉ ትልቅ ምሽት ነበር። ትናንትና በዚህ ክለብ ውስጥ የነበረ ፕሮሰሱ ሲጀምር የአምስት አምስት ዓመት እቅድ አውጥቶ እዚህ ለመድረስ የስራውን እቅድ የጀመረው ኤዱ ጋስፐር አሁን በኖቲንግሃም ፎረስት ቢገኝም አርሰናል ደጋፊዎች ማመስገን ካለባቸው ግለሰቦች መካከል አንደኛው ኤዱ ጋስፐር ይመስለኛል። ምክንያቱም የዚህ ሁሉ ፕሮሰስ የሚካኤል አርቴታ እዚህ ቦታ ላይ መገኘት ትልቁ ምክንያት ራሱ ኤዱ ጋስፐር እንደሆነ ማንሳት የሚኖርብን ይሆናል። አርሰናል ወደ ግማሽ ፍጻሜ አልፏል። ይሄ ከ16 ዓመታት በኋላ ነው። በክለቡ ታሪክም ለሶስተኛ ጊዜ ነው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። በቀጣይ ጨዋታዎች ውስጥ ምን ትጠብቃላችሁ? የነበረን ቆይታም ይህንን ይመስል ነበር። መልካም ጊዜ ሆነላችሁ።